ቤተሰብ እያስፈራሩ ነው። እስኪ ሀይል የማን እንደሚበልጥ እናያለን። እናንተም አግቱኝ ግድ ነው። ስንት እንደሚከፍል ግን ከሰላሳ ሺህ በታች እኛ አላሰብነው

ጣእ ተቀበሉ በአንድ ድንጋይ ሁለት እንደዛ ምናልባት ለአንተም ከወጣ ምን አለ የመኪና ባለቤት ሆና ሪያድን ትራ አረም ሳታግዙኝ ስለተቀበላችሁ ይደስ እሱ እንግዲህ የሚመጡት ሰዎች ይወስናሉ የሚመጡት በእርግጥ አድናቂ ጣያችሁ ግን እኔ ደግሞ ኬክ ይቆረሳል። ምን ነው ይመጣ ካሁን ካሁን ሰርፕራይዝ ያደርጉኝ ነው ብዬ እስትራሃ ይዘናል ምናምን ብለው ይዘው ይመጡ። እስትራሃ ስመጣ ግን ኬክም የለ እንዱ ጭራሽ ዕጣ ሊጥሉ መኪና ማለት ነው። አዎ የመኪና ዕጣ አለ ዛሬ። በጣም እድለኛ የሆነ ሰው በጣም እድለኛ ነው። ምርጥ መኪና ነው። እስኪ ለማንኛውም ያለውን ፕሮግራም እስከ መጨረሻው ማሳያችሁ ይሆናል። እስኪ ቤቱ ሰብስክራይብ ላይ እያደረጋችሁ ፈታ እንደምትሉበት እናምናለን። ዕጣውም እስከሚጣል እድለኛውንም ጭምር አሳያችኋለሁ። ይመቻቸው ማሰላ ያው እንደምታዩት አክሊልም ውሃ ተሸክሞ መቷል። ኬክ ይዞ ይመጣል ብዬ ስጠብቅ ሰማ፣ ና ና ና ና፣ የልኬ ነው የታለ ያቀባበሉ ኬክ? አይ የሰማውት፣ እኔ ደግሞ መኪና ዕቃ እጣል ይጥሉ ነው እንጂ ኬክ ይዞ አይደለም ብለዋል። እኔ ሮኬት ስጠብቅ ጭራሽ ውሃ ይዞ ይመጣል። በሉ ፋሚሊ፣ እናንተ ጠጡ። ይሄን ቤተሰብ ዋና ማነቱን ትፈልጓላችሁ? ዋና ቦታ እየዋኛሁ ላሳያችሁ። እኔና ውሃ እንኳን በብርጭቆ ነው። ከዚያ የበለጠ ድፍፍር የለም። ልግባ አክሊል እናሰልማቸው ፋሚሊ። አክሊል እያያችሁት ነው። ለእኔ አቀባበል ሲሰናዳ ደግሞ ለእኔ አቀባበላለሁ። መኪናውን እጣ ለሚጥሉት ሰዎች ነው የሚሰናደው። ለባለ ዕድለኛው በእንትን ነው ባለ ዕድለኛ ዛሬ ሮኬት ሲል ድምፅ መስማት ፈልጌ ይሆን? ለባለ ዕድለኞቹ ያስተካል ጌ

ዛሬ እድለኛውን እስከማይኔም ጓጉቻለሁኝ ማን ይሆን እድለኛው? ምን አክሊል አንተ ነው የሚወጣው? ያው ማናጀር በሪያድ ላይ ማናጀር አድርገውኛል። ድሮም እንደምታውቁት በሀፊፍ ማናጀር ነበር። ቤተሰብ ያው ማናጀር እንደመሆን ይመጣል። ማይክ ተሰጥቶኛል። እንግዲህ ልሞክር ነው ጮኋል። በጣም የተከበራችሁና ክብሯን

ዋትስአፕ እያያችሁ ነው። በቃ እድለኞች ቀጣይ ባስ ነው አይደለ? አክሊል ቀጣይ ለባለ እድለኞች ማለት ነው። ባለባሱ ይሄውላችሁ ለሴት ከወጣ አልሰጥም እያለ ነው። ቅመ ምን ትላላችሁ? አውራቸው አልሰጣችሁ ነው እና ለማለት ሰጠው ለሴት ሆነ ሀቢባቡቸው ለማንኛውም ቀጣይ ባስ ነው። ነገ በደንብ እናሳያችኋለን። ባሱ ነሽ የሚወጣው ለእኔ ነው፣ ግን ለሴቶች ከወጣ ደግሞ መኔን ስጦታ ነው። የዛሬው እድለኛ እኔ ነኝ። እሺ፣ ማይ ፋሚሊ እበላዋለሁ። እስኪ ካርቴለው ላሹፋት እያየች ነው። ከዚህ ውስጥ አሁን የማናት እድለኛዋ? ቁጥር አስራ አንድ ብቻ የቷ? እስኪ አሰኝ አንድ ቁጥር መቤት እያየች ነው። አክሊል ላይ ገብቶ ማለት ነው። ታብታብ አድርጉ በል የመኪና አንደኛ ጣት ሳን ሁለተኛ ጣቱ ሶስተኛ ጣቱ የባሱ ገና፣ የባሱ ገና ነው። የቆረጣችሁ መልካም እድል፣ ላልቆረጣችሁ ደግሞ የተወሰነ ይቀራል እና ነበላችኋለን መቁረጥ ትችላላችሁ። ከዛ በዘለለ እንግዲህ እድለኛውን ደግሞ በጋራ ማየት ነው በራስ ነው። እድለኛውን በጋራ ነው። ለማን ነው ይዛሩ የሚገባው? አናውቅም። ፈጣሪ ነው የሚያውቀው። የባሱ የሚወጣው የዛሬ አልፏል። አዎ የአሁኑ ዩቱብ በባሱ ላይ የዩቱብ ቤተሰቦች ይሳተፋሉ። ንገራቸውማ በስ ባሱ ላይ መቁረጥ ለምትፈልጉ ሶስት መቶ ሪያል ብቻ ነው። ህይወት የሚቀይር እጣ ነው ደግሞ። አንደኛ ጣ ሶስት መቶ ሪያል፣ ሁለተኛ ጣ አስር ሺህ ሪያል፣ ሶስተኛ ጣ አይፎን ከአምስት አሸር ፕሮ ማክስ፣ አራተኛ ጣ ሳምሰንግ ጋላክሲ ኤስ ሀያ አራት አልትራ፣ አራተኛ ጣ አንድ ሺህ ሪያል፣ አምስተኛ ጣ ማፊ፣ አራተኛ ጣ አንድ ሺህ ሪያል መሳተፍ ይቻላል። ቁጥራችንን ከፕሮፋይል ስር እየወሰዳችሁ ዋትሳፓ ናሉ አዎ ለማንኛውም እድላችሁ መሞከር የምትፈልጉው ያው ከወጣላችሁ፣ ለእኔ ትሰጡኛላችሁ። በተለይ አይፎኑ ከወጣ እፈልገዋለሁ ትሰጡኛላችሁ። በጋላክሲ ነው የምቀርጽላችሁ በደንብ ጥራት ያለው ቀረፃ እየቀረፅኩ እንዳቀርብላችሁ ማለት ነው። ፋሚሊ ስላለላችሁ በዋትሳፕ አናግሩት። በዋትሳፕ አናግሩት። ቁጥር መቁረጥ ለምትፈልጉ ዛሬ ይደርስልና እንደምትሉ በኢትዮጵያም ሆነ ሪያድ አላችሁ። ግን በነገራችን ላይ ቦታው ላይ መገኘት ትችላላችሁ፣ ብትቆርጡም ባትቆርጡም ማለት ነው። ማይ ፋሚሊ እያያችሁ ነው። ሪያድ እንዴት ነው? ተቀብሎኛል። አላማረብኝም። ቤተሰብ እና አይፎን ከወጣላችሁ በዛኛ ወጣ ላይ ማለት ነው ለእኔ ሰጡኝ አላችሁ። አላማረብኝም። እስኪ አስተያየት ስጡኝ። እናግታለን ስትሉ ነበረ። ስንት ሰዓት ነው የምታግቱ? ምሽት አራት ሰዓት ተኩል ይጠብቁ። ተከታታይ ድራማ ነው። እንድማታግቱኛም ናለ ወንድማችሁ እና ለማንኛውም ፋሚሊ ይመቻችሁ። በቃ ሰብስክራይብ ላይክ አድርጉ። ምሽቴ እንዳዝናናችሁ ተስፋ አለኝ። ያው ለእናንተ የማልሆነው የለም እኮ። ሰብስክራይብ ላይክ እያደረጋችሁ ቫይራል አውጥት ይመቻችሁ።